በጋዜጠኛ ሶፎንያስ ጉዳይ አሻም ቲቪ መግለጫ ሰጥተዋል። የሶፎንያስ ምላሽም አሁን ራሴን ለማስተካከል ለማከም ፀበል ገብቻለሁ የሚል አጭር ምላሽ። ለእኔ የደረሱኝ መረጃዎች ላሳያችሁ። እንግዲህ ይኸው ሶፎንያስ ዋሲሁን ይላል፣ ከዛ ባህር ዳር ነኝ ይላል። ሶፊ ደግሞ ከዚያ ሰውዬ ደግሞ ለስራ ነው ሲለው፣ ሶፊ ደግሞ አዎ በዛው ሰው አግኝቼ ፈታ ለማለት ይለዋል። ጦርነትን ሽፋን አድርገው እናቶችና ህፃናት ሳይቀር የደፈሩ ወታደሮችን በቁጥጥር ስራ አውሎ ለህዝብ ሳያቀርብ ማለት ነው። የሆነ አይነት አለባበስ የለበሱ ሰዎችን አሰር ያለው ምና ብሎ መንግስት እያወራ ዓለም አቀፍ የሚዲያ ዘመቻ የተሰራው ስራ የምስራችሁን ይዞልን እየመጣ ነው። እንኳን ደስ ያላችሁ። ሰላም ጤና ስልም የሰንደቃችሁ ሊም በአዲስ ቪዲዮ ተመልሼ መጣሁ። በዚሁ ቪዲዮ የምንመለከተው እንግዲህ ጋዜጠኛ ሶፎንያስን ሲያስመልክቶ ብዙ መረጃዎች በተጨማሪ የወጡ ይገኛሉ። ሌሎች እንግዲህ ያወራቸው ሰዎች ፋይሎችን እየላኩ ይገኛሉ። በዚህ ጉዳይ ላይ እንግዲህ እሱም ምላሽ ሰጥቶበታል። ፀበል ገብቻለሁ ያለውና ተውኝ እያለ ይገኛል። እሱን እንመለከተዋለን። እንደዚሁም ደግሞ ላይ እንግዲህ እንደው ሰርቻላችሁ ነበር የአዲስ አበባ ፖሊስ ስርዓት አልበለ ለብሳችኋል ብሎ ያሰራቸውን አምስት ታከሮች ለእነሱ ደግፈ እንግዲህ ጆርዲ ብቅ ብላለች፣ እና እሱን የማስመለከታችሁ ነው የሚሆነው። እንደዚህ ነው። በአርሲው ጉዳይ በጣም ደስ የሚል ዜና አለ። እሱን የማስመለከታችኋለሁ። ሁላችሁም ቪዲዮ ላይክ እና ሼር ማድረጋችሁ እንዳትረሱ። ሰብስክራይብ ምንድን ነው የማታረጉት? ለምንድን ነው የማታረጉት? አሁን ማድረጉ። እስቲ መጀመሪያ ጆርዲ ምንድን ነው እያለች የምትገኘው። ንስማት እንደ ህዝብም እንደ መንግስትም ፕራይቬታይዝ የምናደርገው ነገር በጣም ነው የሚያስቀው። ጦርነትን ሽፋን አድርገው እናቶችና ህፃናት ሳይቀር የደፈሩ ወታደሮችን በቁጥጥር ስር አውሎ ለህዝብ ሳያቀርብ ማለት ነው የሆነ አይነት አለባበስ የለበሱ ሰዎችን አሰር ያለው ምናምን ብሎ መንግስት እያወራ ነው። በአሁን ሰዓት ላይ የሚያንገበግበው ነገር እሱ ነው። እንደ ሀገርም እንደ ማህበረሰብም አንገብጋቢው ጉዳያችን ያ ነው። በየገጠሩ ህዝብ በረሀብ፣ በድርቀት፣ በጦርነት እያለቀ ኮሪደር ልማት ተብሎ ማይሆንም ሆን አይነት ገንዘብ ወጥቶ ያው ቱሪስት ነው፣ ቱሪዝም አትራክት ያደርጋል ምናምን ተብሎ በቃ ጀስቲፋይ ተደርጎ ይኸው አለን እንግዲህ። ስንት ሰዎች ከቤታቸው ከመኖሪያቸው ከቢዝነሳቸው ተፈናቅለው ማለት ነው። ትምህርት ሚኒስተራችን ባለፈው መጣና ከለር ዴ ካልቸር ዴ ክሬዚ ዴ ምናምን ማክበር አይቻልም ባህላችን እንትን አይልም ምናምን ምናምን ብሎ ፖሊሲ ያወጣው ምናምን አለ። ትምህርት ሚኒስቴር በአሁን ሰዓት በጣም ሊያሳስበው የሚገባው ጉዳይ በጦርነት የፈረሱት ትምህርት ቤቶች ናቸው። ባለው አለመረጋጋት ምክንያት ወደ ትምህርት ቤት ወደ ዩኒቨርሲቲ መሄድ የማይችሉት ተማሪዎች ናቸው። ከሰባ ፐርሰንት በላይ የሚሆኑ የገጠር ክልል ውስጥ ያሉት ተማሪዎች ክሬዚ ዴ ከለር ዴ ም የሚያውቁት ነገር የለም። ከሰባ ከሰባና ፐርሰንት በላይ የሚሆኑት ማለት ነው። ጀመር እንደዚህ አይነት ነገር ያለው የሀብታም ልጆች የሚማሩበት ፕራይቬት ስኩል ውስጥ ነው እንጂ በአጠቃላይ ሙሉ ለሙሉ ማለት ይቻላል የኢትዮጵያ ተማሪዎች እንደዚህ አይነት ነገር አይደለም ለማድረግ እና ፖሊሲ ለማልቀቅ የሚያስችል ችግር ሊሆን ይቅርና፣ ይሄ ነገር ምንም ከጉዳይ የማይቆጠር ነገር ነው፣ ካለንበት ችግር ጋር ሲነጻጸር ማለት ነው። አሁን ስንትና ስንት በመንግስት ደሞዝ በመንግስት ልብስ በመንግስት ጠመንጃ ሴቶችን እየዞሩ የደፈሩ ስንት ስንትና ስንት ወታደሮች ለቅሞ ኢንቨስቲጌት አድርጎ ለህዝብ አስሮ ማቅረብ ሲገባው እንትናን ትለበሰ እንትናን ትለበሰች ብሎ ደግሞ እላያችሁ ላይ ፒያር ስተንት ነው እየሰራባቸው ያለው ይሄ መንግስት። እየቀለደባችሁ ነው። እናንተም ትጃዝ አላላችሁ አብራችሁ እምታቸዋለ። እንግዲህ ጆርድን የሚያውቃ ሰው የለም። ከዚህ ሀገር ወጣ እንግዲ አሁን ላይ ውጭ የምትገኝ የወጣችበትን ምክንያት የወጣችበትን ኬዝ እንግዲህ የሚያቅሰው አለ ብዬ አላስብም። ደጋሚ እዚህ ጋ መናገር አይጠበቅብኝም እና የሚሰሱ የራሷ ጉዳይ ነው። ነገር ግን እዚህ ጋር ያነሳቻኖቻኑ ሀሳቦች እንደ አንድ ግለሰብ የሚደግፋቸው ነገሮች አሉ፣ ግን ማልደግፍበትም ቦታ አለ። ለምሳሌ ያክል ህዝብ የደፈሩ እንደዚህ ያደረጉ ሰው በራብ እየሞት እያለ ሰው በጦርነት እያለቀ እያለ እንደዚህ እነዚ ነገሮችን ይሄን ያክል ቱሮ ይሰጥ አይገባም የሚል አንስታለች። እና ማስቀደም ያለብን ማስቀደም አለብን። ኦፍኮርስ እሱን አምነባት አምነባት ትክክልና በሱ ጉዳይ ነገር ግን እሱ አለ ማለት እነዚህ ሰዎች እንደፈለጉ ማህበረሰቡን ሳያከብሩ ህዝቡን ሳያከብሩ እንደዚሁም ደግሞ ሃይማኖትን አፍርሰው በዚህ መንገድ ባህል ባህልና ሃይማኖት ባለባት ሀገር ተገላልጠው ርቃናቸውን ሄዱት አይደለም ኦኬ አሁን ችግሩ ምንድነው እንደዚህ አይነት ሰዎች የሚጠቀሙት ይሄን አጋጣሚ ነው ኦኬ ሰውና ህዝቡ እንደዚሁም ደግሞ መንግስት አካላት ትኩረታቸውን ወደ ጦርነት ሲያደርጉ እነሱ በዚህ በኩል ይገባሉ። የመናፍቃን ሲስተም ነው የሚጠቀሙበት። መናፍቃን ህዝቡ በጦርነት ሲያዝና በረሀብ ሲመታ ችግር ሲደርስበት ስንዴ ይዘው ሰልባጅ ይዘው እርዳታ ገንዘብ ይዘው ይሄዳሉ። ከዛ ህዝቡን አስተምሮ ይጠቀልላሉ። ጠቅላይ የተደረገው አሁን ላይ ደግሞ በጎንደር እየሆነ እንደሚገኘው እና እነዚህ የሴጣን አካላትም እሱን ነው የሚያደርጉት። እችን አጋጣሚ አገኘ ብሎ ይገባሉ ይገባሉ። ከዛ ስንመለስ ፍቻቸው ስናዞር ሙሉ ለሙሉ ሀገሪቷ ወርሰዋል እና ይሄ ነገር ነው ያለው እና እናንተ በዚህ ጉዳይ ሀሳባችሁን አስቀምጡበት። በጋዜጠኛ ሶፎንያስ ጉዳይ አሻም ቲቪ መግለጫ ሰጥተዋል። በመግለጫውም አሻም ሚዲያ ትሬዲንግ አክሲዮን ማህበር ጋዜጠኛ ሶፎንያስ ዋሲሁን በኮንትራት ውል በዜና አቅራቢነት እንዲሁም ሶፊሾ የሚል የመዝናኛ ዝግጅት በአሻም ቴሌቪዥን ያቀርብም ነበረም። ከትናንት ዳር 292018 ዓ ም ጀምሮ በተለያዩ የማህበራዊ ሚዲያ አማራጮች ስለ ጋዜጠኛው ከኢትዮጵያዊነት ባህል ወግ እንዲሁም ሃይማኖት ያፈነገጠ ተግባር ሲፈጽም የሚያሳይ ማስረጃ በድምፅ በጽሁፍና በቪዲዮ ጭምር ሲዘዋወር ተመልክተናል። በዚህም መሰረት ስለሰራጨበት መረጃ ሶፎንያስ ማብራሪያ እንዲሰጥበት በአሻም ተጠይቆም ነበረም። የሶፎንያስ ምላሽም አሁን ራሴን ለማስተካከል ለማከም ፀበል ገብቻለሁ የሚል አጭር ምላሽ ከማለት ውጪ ተጨማሪ ያለው ነገር የለም። ስለሆነም አሻም ሚዲያ የኢትዮጵያን ባህልና ወግ የሚያከብር በመሆኑ በጋዜጠኛው ድርጊት እጅጉን ማዘናቸውን እና ድርጊቱ ሚዲያቸውን እንደማይወክል በመግለጽ ጋዜጠኛው በፈጸመው አስነዋሪ ድርጊት ከጋዜጠኛው ጋር ያላቸውን ውል ከዛሬ ህዳር 3 2018 ዓ ም ጀምሮ ማቋረጣቸውን አስታውቀዋል። ለሰማዎች ነው እንግዲህ፣ እኔ ብዙ ጊዜ ፀበል ገባለሁ ፀበል ገብቻለሁ ያለው እንትኖኝ ያለው እኔ መንግስት መጠየቅ አለበት ብዬ ነው የማምነው። ኦኬ አደለም፣ ጸበል ገዳም ግባ ሞንክስ ከፈለክ። ኦኬ ችግሩ አንተ አደለህም። አሁን ከአንተ በኋላ ብዙ ሰዎች አሉ ኦኬ አንተ እንደዚህ ያባለካቸው አንተ እንደዚህ ያስደዘገ ያረካቸው በነገራችን ላይ በሶፎ በዚህ ጋዜጠኛ ጋዜጠ ጉዳይ በጋዜጠኛ ጉዳይ ብዙ ምርጫ ነው የሚገኘው። ብዙ እሱ ያወራቸው ብዙ ሰዎች ፋይ ያላቁ ይገኛሉ ይሆን ማሩቶኛል ብሎ ኦኬ። ቅድም ብያቸው ምንም ሳይተማመን ምንም ርግጠኛ ሳይሆን ማንም ፑሽ የሚያደርጉ አካል ሳይኖር እስከ አዳማ ድረስ ተነስቶ ከአዲስ አበባ ተነስቶ አይሄድም። በነገራችን ላይ አይሄድም፣ ምንም ሳይተ ለብቻው አይሄድም። እና እሱን ከሱ በኋላ ያሉ ሰዎች ናቸው አስፈላጊዎቹ። ሶርሱ ምንጩ ያውቀዋል። የት እንደሚገናኝ የት እንደሚውሉ ስለሚያውቀው እኔ በህግ መጠየቅ አለበት። ይሄን ያልኩበት ብቻ ደግሞ ለብቻ ቢሆን እሰየው፣ ለብቻ አይደለም ያለው። ኦኬ ለብቻ አይደለም ያለው ስማቸው እነዚህን ወንድማችን ደሴ ሰበን ያወጣው፣ ለእኔ የደረሱኝን መረጃዎች ላሳያችሁ። እንግዲህ ይኸው ሶፎንያስ ዋሲሁን ይላል። ያው የቲክቶክ አካውንቱ ነው እንደምታዩት፣ ከአርባ አንድ ሺህ በላይ ፎሎርስ አለው እና ታዲያስ ብሎ ይልካል። ይሄን መረጃ የላቀልልጅ ደግሞ መልሶ ይለዋል። ከዛ እንዴት ነው ይላል ሶፎንያስ። ደህና ነኝ ሁኢዚዝ ሶሪ ብሎ ይልካል ሰውየው ከዛ ደህና ነኝ ስለተዋወቀን ደስ ብሎኛል ብሎ ሶፎንያስ ይልካል። እንግዲህ ማያቁሱ ሰዎች ነው በቃ መርጦ ታርጌት አድርጎ የሚያወራቸው ማለት ነው። እና ከዛ በኋላ ታንክስ ሁሉ ሰላም ብሎ ይመልሳል ሰውየው። ከዛ ይሄ ሶፎንያስ ደግሞ ያ የት ነው የምትኖረው፣ ከዛ በኋላ መልሶ የት ሄድክ ብሎ ይልክለታል። ከዛ ሰውየውም ብሎ ይልክለታል አለው አዲስ አበባ ነኝ ዋታ እኔ አዲስ አበባ ነኝ አንተስ ብሎ ሲልክለት እኔም አዲስ አበባ ነኝ ብቻ ግን ነው የምኖረው ብሎ እንግዲህ የሚጠይቀውን ጥያቄ ከዛ በኋላ እንግዲህ እንደምታዩት ታዲያስ ብሎ ይልክለታል ማለት ነው። ከዛ በኋላ ሰላም ነው ሶፊ ብሎ ይልክለታል፣ ይሄኛው ልጅ ለእኔ መረጃ የላከልኝ ከዛ አለውልህ አንተስ ይላል ሶፊ። ከዛ በኋላ የኛው ልጅ ደግሞ አለው ሶፊ ታላቁ ሩጫ እንዴት ነበር ብሎ ሲጠይቀው አሪፍ ነበር አንተን የመሰለ ሰው ቀረብን እንጂ ብሎ ሶፊ ይጽፋል ተመልክቱ ምን አይነት ርኩሰት አካሄድ እንደሚሄድ ከዛ ልጁ አዎ ስራ ነበርኩኝ እና ምንም አልተመቸኝም እንጂ ይሄድ ነበር በፊት ብሎ ይጽፋል ማለት ነው ከዛ ኦኬ መች ነው መሳምት ጋር ብዘኝ ብሎ ሶፊ የሚሉት መልሶ ይጽፍለታል ማለት ነው እንደ ሶፊ ምን ችግር አለ ብሎ ሰው ይጽፍለታል ከዛ ሶፊ ደግሞ እሺ መች ይሁን ብሎ ይጠይቀዋል ስልክክን ላክስቲ ሉክ ብሎ ይጠይቀዋል ማለት ነው ከዛ ከዛ ጅ ብሎ ደግሞ ይጽፋል ማለት ነው ከዛ ያ ሰውዬ ደግሞ ሄይ ሶፊ እንዴት ዋልክ አይ ዋዝ ቢዚ ነበርኩ አይነት ብሎ ይመልስለታል ከዛ ወረኛ ለእኔ የሚሆን ጊዜያት ነው ብሎ ሶፎንያስ ነው ጋዜጠኛ ሶፎንያስ ይሄን የሚጽፈው ማለት ነው። ከዛ በኋላ ሰውየው ይላል አም ሶሪ ሀወዝ ዩርዳይ ከዛ በኋላ ወዝ ፋይን አይነት ነገር ብሎ ሶፊ ይመልሳል። ከዛ ባህር ዳር ነኝ ይላል ሶፊ ደግሞ። ከዛ ሰውዬ ደግሞ ኦኬ ለስራ ነው ሲለው ሶፊ ደግሞ አዎ በዛው ሰው አግኝቼ ፈታ ለማለት ይላል። ከዛ ሰውዬ ደግሞ ኦኬ ባህር ዳር ቆንጆ ነቻ ሲለው ሶፊ ደግሞ አዎ አሪፍ ናት ይለዋል። ከዛ በኋላ ስልክ ክላክልኝ ቴሌግራም ላይ ላውራ። እቺን አንድ ላይ እናርጉባት ቴሌግራም ላይ ላውራ የሚለውን ጽሁፍ ማለት ነው። እንዳለ እንደዚህ ነው የሚላቸው ለቴሌግራም ወስዶ ነው እዛ ጋር እርኩሰቱን የሚያወራቸው ማለት ነው። ከዛ ጥያቄ ምልክት ያደርጋል፣ ሄይ ይላል። ከዛ ደህና ነህ ይላል። ከዛ በኋላ ሄይ ብሎ ይጽፋል። ልጁ ይግኖር አደረገው ማለት ነው፣ ልጁ ዝም አለው ማለት ነው። እና እንደምታዩት አንድ ወንድ ልጅ ለሴት የሚጽፈውን ጽሁፍ ነው ሶፎንያስ ለወንድ የሚጽፈው ከወንድ ጋር ቻት ለማድረግ የሚሞክረው ማለት ነው። ልጁ ሲባለን ተው። ሌላ የተላከልኝ መረጃ ደግሞ ላሳያቸው። አሁን ሁላ ነገር ሳይወጣ ከሁለትና ከሶስት ቀን በፊት የተላኩልኝ መረጃዎች ናቸው። ይኸው ሶፎንያስ ዋስዩን ይላል። ከዛ ልጁን ስሙን ይጠራዋል፣ ሰሚር ይለዋል። ከዛ በኋላ ወይ ብሮ ይለዋል። ከዛ በኋላ ደህና ነህ ሲለው አለ ሶፍዬ ሁሉ ሰላም ብሎ ይመልስለታል። ደህና ነኝ ቴሌግራም አለ ሉክ ያኛውንም ቴሌግራም አለ ብሎታል ይሄኛውንም ቴሌግራም አለ አለው። ከዛ በኋላ ይሰጠዋል ልጁ ማለት ነው። ከዛ ወደ ቴሌግራም ይመጣሉ። ከዛ ሶፊ የሚባለውን ሰውዬ አካሄዱን ተመልከቱት፣ ምን እያለ እንደሚያወራ ይሁላችሁ። የእናታችን ቅድስት ድንግል ማርያም ስም ጠርቶ በእሷ አንደበት ልትጠራ ይገባት እንደዛ ነው እና ዱናይም ሲጠሯት እንግዲህ ያከበሯት የመሰሉ ሰዎች ሁሉ ስሟን የጠሯት ሰዎች ሁሉ ይወዷታል ያከብሯታል ማለት አይደለም። እኛ ምናከብራት እናታችን ቅድስት ድንግል ማርያም እና እና ዶናይ በአፋቸው የሚጠሯት ቅድስት ድንግል ማርያም የተለያዩ ናቸው። እዛ ጊዜ ጠራት። ማታ ሄዶ በመጠጥ ሲራጭ ሲጨፍር አደረ። ከዛ በነጋታው አክሱም ሲሆን ብሎ እስከነ ልብሱ ገብቶ ነጠላ እንኳን ሳያደርግ እዛ ንጉስ ቴድሮስ የመሰለ ቫይብ ፈጥሮ ወጥቷል ማለት ነው እና ሶፎንያስም እንደምታየው ምን ይለዋል ልጁን ማርያምን ቆንጆ ነሽ ይለዋል። ከዛ ልጁ አመሰግናለሁ ሶፊ ይለዋል ከዛ ሶፊ ደግሞ መልሶ ምን ይለዋል፣ ወይም ሶፎንያስ ምንም አይደል እና ተኝተሃላ ሉክ ልጁ አወጋ ደም ብዬ አለው። ከዛ ሶፎንያስ ምን ብሎ ይመልሳል? ምን ለብሰሃል ብሎ ይጠይቋል። ሶፎንያስ ልጁ ማለት ነው እና ኢትዮጵያዊው ፓፍ ዲዲ ያልኳችሁ ለዛ ነው ማለት ነው። ይሄው እያደነ ሰዎቹ እንደዚህ በቃ ምን ለብሳቸዋል፣ ምን አድርጋቸዋል? ስልካችሁን ስጡኝ ምናምን በቃ አደና ነው የያዘው ማለት ነው ይህ ጋዜጠኛ። ከዛ በኋላ ያው የመኝታ ልብስ ነው አብሮ ምን ለብሳለሁ ብሎ ይልክለታል ልጁ ከላፊንግ ስቲከር ጋር። ከዛ ሶፎንያስ ሀ እያለ ይስቃል እና ቦክሰር ነው የምንለብሰው ብሎ ይጠይቀዋል ልክ ከዛ እና ብሎ ሲመልስ ለልጁ አንተ ልብስ ትወዳለህ ብሎ ሶፎንያስ ይልቅለታል ልጁ አዎ ሲለው አሪፍ ነው ከዛ ልጁ መልሶ እሺ ብሎ ከዛ ሶፎንያስ ምን ብሎ ይጽፋል እዚህ ጋ ሰውነትህ ፀጉሯም ነው ብሎ ጥያቄ ምልክት ምስታሁት ነው እንግዲህ እሱ ብቻ አይደለም ብዙ አለ ያወራቸው ኦኬ ከዚህ ደጋግሞ ስላደረገም ነው እንግዲህ እዛ ጻፊ ጋር ተጠቀም የነበረው ምናገር አልፈልግም እንዳያምቅ ሰውን ጨምር እንደዚህ እናርግ ትወታልልበስ ምን ላርግ እያለ የነበረው ከዚህ የትን ልምድ ስላለው ነው እንጂ ከመሬት ተነስቶ እንደዚህ አይደለም። በአንድ ቀን ሲሰሩ አይደለም እኮ በአንድ ቀን አይደለም እኮ ተማምኖ እስከዛ ይሄደው፣ በአንድ ቀን ጉዳይ አይደለም፣ የብዙ ለታት፣ የብዙ ወራት፣ አመታት ጉዳይ ነው። እና ከሱ ጋር ማን ነበረ? ማን ነው ይሄን ነገር ሰዋሪ ፈጸመው? ለማን ነው አስተማሪ ሆነ? የሚሰባሰቡት በጀት ከየት ነው የሚያገኙት? የሚለውን ነገር ግልጽ አድርጎ ለህዝቡ መናገር አለበት። መንግስት ይዞ መጠየቅ አለበት። ይሄን ነው የማምንበት። እኔ ወንድማችን ነው ስሙ ራሴን ለማስተካከል ጸበል ገብቻለሁ። አሻም ቲቪ ጋዜጠኛውን ከማባረሩ በፊት እንደዚህ አይነት ነገር ሰምተናል፣ ምን ትላለህ ብሎ ለዚህ ሰው መረጃ ያቀርባል። ከዛ ይሄ ጋዜጠኛ ምን ብሎ ቢመልስ ጥሩ ነው ራሴን ለማስተካከል ጸበል ገብቻለሁ። ይሄ ማለት እኮ ቃል በቃል ያደረገውን ነገር አምኗል ማለት ነው። ራሴን ለማስተካከል ማለት አዎ ልክ ናችሁ፣ ይህንን ነገር ፈጽም ያለው የተባልኩትን ነኝ። ግን ያንን ነገር ለማረም የት ነኝ ጸበል አሁን ነገሩን እራሱ ስላመነ ህጉ በራሱ መንገድ ፍርድ ይሰጠዋል። ነገር ግን እዚህ ጋር እኔ መናገር የፈለግኩት እቺ ጸበል የምትለዋ ቃል ናት። በተደጋጋሚ በጣም ጥቂት የማይባሉ ሰዎች የሆነ ጥፋት ሲያጠፉ በተለይ ደግሞ ሴጣናዊ ነክ የሆነ ነገሮችን ሲያደርጉ የሚያሳብቡበት ብቸኛው ነገር ጸበል የምትባለዋ ቦታ ነች። ሴጣንን ሲያመልኩ ሲያዙ ከዛ ነገር ለመሸሽ ብለው አይ መንፈስ እኳ አታሎኝ ነው፣ አሁን ጸበል ቦታ ነኝ እታረማለሁ። ከዛ ህዝቡ መንፈስ እኮ ነው የሚጫወትባቸው ብለው በነፃ ይለቃቸዋል ማለት ነው። ልክ እንደዛው በዚህ ሰውዬ ላይ የተገኘውንም ነገር አድርገው ሲገኙ መሸሻቸው መደበቂያቸው የት ነው? ጸበል ቦታ እዛ ይገቡና አይ እኔ እኮ አይደለውም እኔ ላይ ያለው መንፈስ ነው ብለው ህዝቡም በድጋሚ ያታልሉታል። ህዝቡም መንፈስ እኮ ነው የሚጫወትባቸው ብሎ እነሱን ያምንና በነፃ ይተዋቸዋል። ስለዚህ ከአሁን በኋላ እቺ ጸበል ቦታ ነኝ እሻሻላለሁ፣ እስተካከላለሁ የምትለው ቃል መቅረት አለባት። ጸበል እውነት ነው ከምንም ነገር በእግዚአብሔር ኃይል የሚዳንበት ስፍራ ቦታ ነው። ነገር ግን በተደጋጋሚ የሆነን ነገር እያደረጋችሁ መሸሻችሁ መደበቂያችሁ የምታደርጉት ከሆነ እንደውም ቦታውን የመዳኛ ስፍራ ሳይሆን የመሸሸጊያ እንዲሁም ደግሞ ከወንጀል የማምለጫ ቦታ እያደረጋችሁት ነው ማለት ነው። ስለዚህ መንግስት ብቻ ሳይሆን ቤተ ክርስቲያኒቱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እንደዚህ አይነት መንፈስ ነው መንፈስ ነው ከሚባሉ ወንጀሎች እራሷን ልትጠብቅና ይህንን ነገር ልታጋልጥ ይገባል ብዬ አስባለሁ። እውነት ነው መንፈስ በጣም የሚያስጠሉ ነገሮች ውስጥ ሊከተን ይችላል። ነገር ግን ያ ማለት በየጊዜው እንደፈለገን የፈለግነውን ነገር አድርገን ጸበልኝ እታረማለሁ፣ ጸበልኝ ከዚህ ነገር እወጣለሁ ብሎ ከወንጀል ማምለጥ የትም አያደርስም። ይህ ሰው የመጀመሪያው ቢሆን እሺ እንለው ነበር። ከዚህ በፊትም ይሄ ሰው ይሄ ነገር ተገኝቶብሃል እንደዚህ አድርገሃል ተብሎ ሲጠየቅ አዎ ጸበል ነበርኩኝ ማደርገውን አላውቅም አሁን ግን ድኜ ወጥቻለሁ ብሎ ነበረ። አሁን ደግሞ በድጋሜ በዛው ነገር ሲያዝ አሁንም በድጋሜ ምን አለ ጸበል ቦታ ነኝ እታረማለሁ። ይህንን ነገር መንግስት ብቻ ሳይሆን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እጇን አስገብታበት ልታጋልጠው ይገባል። የጸበል ቦታ የመዳኛ ስፍራ እንጂ የወንጀለኞች መደበቂያ ስፍራ አይደለም። ይሄ ሰው ለህግ ቀርቦ ህግ ይዞ መጠየቅ አለበት። ብዙ ጊዜ በዚህ በኩል ቅድም ጆርዲ እንዳለችው የህግ ክፍተት አለ። የህግ ክፍተት አለና ከዚህ በፊት እንደዚህ አይነት ነገር የሚናገሩ እንዲ ሚዲያ ላይ ወጥቶ እንደዚህ ቪዲዮ ይዘው ግብረሰዶም ነኝ፣ እኔ ግብረሰዶም ነኝ፣ እዚህ እዚህ ነው የምተኛው፣ እዚህ ነው የማድረው፣ ወንድ ጋር እንትን ማለት ደስ ይለኛል ብሎ ሲናገር የነበረ ልጅ አለ። ያሰማናቸው ከዚህ በፊት ማንም አልጠየቀውም ኢትዮጵያ ውስጥ ቁጭ ብሎ ያለበትን ቦታ ይሄው እዚህ ነው ይበጦቆ ተናግሩ ማንም አልጠየቀው እና መንግስት በዚህ ጉዳይ ለምን ዝም እንደሚል አላውቅም። ኦኬ ትክክል። ልብስ አለበሳችሁ ተብሎ ታሰሩ። ይህንስ ምንድን ነው የምታደርጉት ታዲያ? ወይስ ያኛው መግቢያውስ የወጣው ለዚህ ሽፋን ለመስጠት ነው? በዚያ ይሄኛው እንዲረሳ ነው። እና አሁንም ቢሆን በዚህ ጉዳይ ትኩረት ተሰጥቶበት የአንድ ሳምንት ቻሌንጅ ሳናደርግ መልስ ይሰጥበት ለማለት ፈልጋለሁ። ወንድማችን ስሙት። እንግዲህ እንዳያችሁት ነው። በእንደዚህ አይነት ጉዳይ የተሰማሩ ሰዎች ስሜታቸውን መቆጣጠር አይችሉም። የሆነ የሆነ ጊዜ ወንድ ልጅ ደፈሩ፣ ወንድ ልጅ የሆነ ነገር አደረጉ የሚባል ራሳቸውን መቆጣጠር የማይችሉበት ስቴፕ ላይ ይደርሳሉ። ያኔ ቤተዘመድ የአምስት አመት ልጅ፣ የእህቴ ልጅ፣ የአጎቴ ልጅ ድርምስምሱን ነው የሚያወጡት። የሚቆጣጠሩት ነገር አይደለም። ዛሬ ኦፊሻል አንድ ተራ ግለሰብ ወጣ እንጂ እኔ ሶስት መቶ ስልሳ አምስት ቀን ከመኪና ውስጥ እስከ እግረኛ ከሆቴል እስከ አልጋ ቤት በድብቅ የሚጠጡበት የሚዝናኑበት፣ እልፍ የሆነ ፎቶና ቻሌንጃቸውን የሚገናኙበትን ቴሌግራም አሰብሬ ፎቶ መሰብሰብ ጀምር ያሉ ብዙ ቪዲዮዎች እየተላኩልኝ ነው። ምን ማድረግ ትችላለህ? ህግ ካረቀቀ አንቀጽ ካልጸደቀ እንደዚህ አይነት እሳት የላሰ ትውልድ ሲፈጠር ጥሩ ነው። የወንድም ልጅ ወይ የራስ ወንድ ልጅ ተደፍሮ ከምታላዝን የምታረገውን አርገ የሚመጣውን መቀበል ትችላለህ። ህገ መንግስቱ እንዲቀየር ወታደሮች፣ ፖሊሶች

ትላንትና ነይ ልጅ ወጣ ተብሎ ጋዜጠኛ ፓስታ እንዴት እንደሚቀቀል ፀጉር እንዴት እንደሚሰራ፣ ላይ በላይ ባልዲ ውስጥ መቀመጫ እንዴት እንደሚጨመር ያረገው ሁሉ አክቶታል፣ አውርቶታል። ለሶስት ቀን ነው። እንደኛ ገፍቶ ሳምንት የሚሄድበት የለም። እንኳን እንደኛ 17 አመት ነው በሚዲያ አራት አምስት ዓመት ሊታገል ማንም አይሄድበትም። ከሰዓት በኋላ ስለ ናሆም ፎንቴ ወይ ስለ ጆንዳኒ ወይ ስለ ዶናይ ርዕስ ይቀየራል። ህዝቡ ሾርት ሚሞሪ መሆኑ ተደርሶበታል። ልጆች አላችሁ፣ በየትኛውም የመንግስት ስራ ዘርፍ የተሰማራችሁ በተለይ የታጠቃችሁ ኃይሎች ህገ መንግሥት ላይ የምትሰሩ ጠበቃ፣ ዳኛ፣ አቃቤ ህግ ፖሊስና መከላከያ የምትሉ የምትባሉ ተቋሞች ከዚህ ነገር ላይ ህግ እንዲወጣ ህግ እንዲረቅና እንዲጸድቅ አግዙነ ይ የአንድ ሰው አይደለም። አንድ ሰው ነዶ አንድ ሰው ፈርዶ ያቅም ብቻችን ብንጮህ ብንጮህ ብንጮህ የድምፃችን ከለር ተቀየረ እንጂ ጠብ የሚል ነገር አላመጣንም። ወጣቱ ራሱን እንዳይከላከል ህገ መንግስቱ ከነሱ ይልቅ የታየ ምናየ ብሎ ወጣቱን ይዟል። ወጣቱ የብዙ ሰው ኃላፊነት አለበት። የኑሮ ውድነት ተጭኖታል። ስለዚህ ይህንን የሚያ ህገ መንግስት አገር እየቆሸሸና እየተበላሸ በጣም ውዳቂው ነገር እየተካሄደ ስለሆነ ፓርላማ ላይ የምትሰበሰቡ የህዝብ ተወካይ ምክር ቤቶች ህዝቡ እንደዚህ ሆነ ዘይት አስቤ ዛያላችሁን ከምትሉ አንድ የሀገርን ካበላሸና ካቆሸሸ መመለሻ የሌለው መዳረሻ የማይታወቅ ሰደድ እሳት ሰዶማያን እንዲጠፋ ሕገ መንግሥት ሆኖ እንዲወጣ ድምፅ አድርጉልን። ይህን ቪዲዮ ኮፒ ሊንክ ሸራ አድርጉ። እንደኔ አይነት የሚታገሉ ሰዎች አካውንታቸው የመጨረሻ ዋርኒንግ ተሰጥቶ ባን ይደረጋል። ያ ሰው ይሰለቻል። ምን አገባኝ አርፌ አልቀመጥም። ህይወቱን አደጋ ላይ ጥሉ፣ ማህበራዊ ሚዲያ የሚጠቀምበትን ሚዲያ ላይ ጥሉ፣ አደጋ ላይ ጥሉ፣ ራሱና ቤተሰቦቹን አደጋ ላይ ጥሉ። ይህን ያህል ዋጋ ሲከፍል እናንተ እንኳን ቻሌንጅ መቀላቀል አችሉ። አንድ ቻሌንጅ ሰጠናችሁ ትናንትና። ጆርዲ ማንነት ሲግለጭ ከግብረ ሰዶሞች ጎንነች አይደለችም ተቃዋሚ ብንል የስድብ ናዳ ነው በኮሜንት ያወረደችብን። ኮሜንቷን እዚህ ጋር ማየት ትችላላችሁ። ቪዮ አጣ እንዴ ምናምን ነው ያለች። እኔ ቪ አጣ አላገኘውም። ምን ያደርጋል? የእኔ እኮ ፎሎወር በጨመረ ቁጥር እነሱን ታግዬ እስከ ሞትም ቢሆን የምሄድበት የምዋጋበት ብቸኛ መሳሪያ ነው እንጂ የእኔ ፔጅ እንኳ እንደተዘጋ ሰላማዊ ህይወት በአለም ላይ እንደ እኔ እኮ የሚኖር የለም። ምንድን ነው የማገኘው ጥቅም? እስኪ ንገሩኝ። ላይ ብለው የሚጫወሰው አንበሳ ድራጎን እስፔስ ሲወርድ ነው የሚያድርጉ። ገንዘብ በእርዳታ ስብ ሰብስበው ሰብስበው ዱባይ ወጥተዋል። ሊቢያ ታሰርን ብሎአል። እስቴፕ እየቀያየሩ የአረብ ሀገር ሩዝ ቀቃይ ሴቶች ነቶቻችን ይዘርፋሉ፣ እንጂ ለማን ምን አድርጋችሁ ነው? እኛ እኮ ላይቭ የማንገበው ማንነታችን አታኪ ይደረጋል። ቢሮ ማንከፍተው የአንድ ወር ክፍልን እኮ ይዘገው ነበር፣ መገኛ ቦታችን፣ አንድ ብሮድካስት ብንከፍት ተከታትለውን የሚያጠፉን፣ መውጫ መግቢያችን አይታወቅም። በየደረስንበት መንገድ፣ በሄድንበት ቦታ የምንሰረው እንደውሃ ተንቀሳቃሽ ሆነን ነው። እነሱ ምስቴፓቸውን ይቀያይራሉ። ወንድማችሁ ገብረየሱ ነኝ። አሰልቹ አሰልች ታለዛ እንደ ኤች አይ ቪ ድስ በቤታችሁ ገብቶ ገብቶ መድኃኒት እየሳጡ የምታስታምሙትን አንገት ተሰብሮ የምትኖሩበት ህይወት ነው የሚኖራችሁ። መከላከያ፣ ፖሊስ፣ የጸጥታ ዘርፍ አካል፣ የመንግስት ተቋማት ይህን ነገር ቻሌንጅ አድርጉት፣ ዝም አትበሉ። አገር እጠብቃለሁ ብለዛ ብትዋጋ ስትመጣ ወንድምህ ወይ ወንድም ልጅ ተደፍሮ ካገኘ አገር አልጠበቅም። አገር ማለት ትውልድ ነው። አገር ማለት ዛሬ የሚያድጉ ህጻናት ነው። በምዕራባውያን በአሻንጉሊት ፊልም ተሰርቶ የተላከላቸው ከሚወዱት ቀለም ሬምቦ ጀምሮ በሚበሉት አይስክሬም የሚያስተምሯቸው ዌክአፕ። ተማርኩ የምትል ወላጅ ካለህ ንቃ። ልጆችን ጠብቅ። ዩቲባቸውን ቀማ። መዝሙር ክፈት። መንዙማ ክፈትለት ሙስሊም ከሆነ። ስልኩን እጁ ላይ ንጠቅ። ቴሌቪዥኑን ዋይፋ አጥፋ። የልጆች ጊዜ ክፈትለት። አኒሜሽን አስተማሪ ብዙ ነገር አለ። ቋንቋ በአማርኛ በፈረንሳይኛ አስተምረው። ስልኩን እጁ ላይ ቀማ። መጣ ተጋድመ ቲክቶክ ለማየት ምንም አታደርገው ነገር ቅጽና ሳብጠይ ሶፋ ላይ ለመተኛት ለልጅሽ ታብሌት ሰጥሽ፣ ትውልድ ትውልድ አትግደ። ለወደፊቱ ላይ በስገባ በሰፊ የምንነጋገርበት ይሆናል። ቁጥር ሁለት ፔጅ አለ። ሁሌም እንደምነግራችሁ ይሄ ፔጅ በቆሻሾች አይን ገብቷል። አንድ ሪፖርት ጋይድ ውስጥ ካስገቡት እግዚአብሔር ምስክሬ ነው። በጣም ካንስል ለሚያደርጉት ቁጥር ሁለት ገብረ ኢየሱስ ቱም አለ። እሱም ፎሎ አድርጉ። ይሄኛውን ከዘጉት ያኛውን እንደዚህ ሁለት መቶ ሳስገቡት እንታገልበት እንጅንብላበት አላለም። ማንም ዋሽቶኛ ዞረ ጫማ ለብሶ አድበርት እየሠራ ገንዘብ ሲሰበስብ ነው የሚሆን። እኛ እንታገልን ያለ የጀመር ነው፣ ዓላማ አለ። በእግዚአብሔር ፊት ስንቆም የማናፍርበት ትውልድ የምናድንበት ፔጅ ነው። እግዚአብሔር አምላክ በሚያቅ ሌላ ነገር ይላል ብለህ ካሰብክ አድበርት መዚህ በኋላ ላልሰራ ልምል እችላለሁ። እኔ ገብረ ኢየሱስ ነኝ፣ እመለሳለሁ፣ እመላለሳለሁ። ግብረ ሰዶም ከዚህ ምድረ ገጽ ሳይጠፋ ሌዝቢያንነት ሳይወድም እንቅልፍ መተኛት የለም ማንቀላፋት የለም። ታች ላይ ያለውን ቁጥር ሁለት ገብረ ኢየሱስ የሚለው ቢጫ ጃኬት ለብሼ ነጠላ አንገቴ ላይ ያረኩበት ፕሮፋይል አለ። እሱም ፎሎ አድርጉ። ይህን ሲፈልጉ ዛሬ የሰዓት ያዘጉት በዛኛው አምስት ሺህ በገባለ በሁለት ቀን ያን አሳድገት እንዋጋቸዋለን። እናንተ ከኔ ጎኑ ነው። እኔ ያልሰለችም ወንድማችሁ ገብረየሱ ነኝ። ያለ ምንም ደም ኢትዮጵያ ትቅደም። ትውልድና ህጻናት ይቀጥላሉ። ኮፒ፣ ሊንክ፣ ሼር፣ ላይክ አጥለቅልቁት። ቪው ቀነሰ ብለዋል። ተመሳሳይ ጾቶች ይህ እንግዲህ ወንድማችን እንደተናገረው ብዙ መረጃ ያለው ሰው አለ። ከእኛም ጭምር ብዙ ብዙ መረጃ ያለን ሰዎች አለ። በነዚህ ሰዎች ጉዳይ ላይ በተለይ ሚዲያ ላይ የሚገኝ አብዛኛው ሰው በነዚህ ሰዎች ጉዳይ ላይ የሚሰራ ያውቀዋል፣ መረጃውን ያውቀዋል። ማን አለበት? ከቤተ መንግስት እስከ ቤተ ክህነት ከትላልቅ ከመንግስት አካላት እስከ ትላልቅ ያሙት አባቶች ከትልቅ መምህር እስከ ትንሽ ተማሪ ሁሉም አለበት። ኦኬ። በዚህ ጉዳይ ላይ ብዙ ሰዎች በዚህ ጉዳይ የጠመሉ ሰዎች አሉ። በዚህ ተይዘም ይገኛሉ፣ በዚህ ተለፎም ይገኛሉ። ስለዚህ መንግስት ይሄን ነገር ዝም ሊሉ አይገባም። ኦኬ አምጡ መረጃ ከሰጠን በኋላ ምንም እርምጃ ስለማይወሰድባቸው ለእኛ ሪስክ ነው። አሁን ይሄን ነገር ይሄን ሰው እንደዚህ ያደረገው ግለሰብ የሆነ ሊደርስበት ይችላል። ባይዘው ማንንም ከራካ ያደረገለት ማንንም ካልጠበቀው ይሄን ግለሰብ ተይዘው ከሱ በኋላ ያሉት ነገሮች አጣርተው እነሱንም እስር ላይ ወደ ስር ካላስገባችሁ ይሄን ሰውዬ ያጋለጠው ፕሮፌሰር ሰው ያጋለጠው ወንድ ወንድማችን ችግር ይደርስበት ይችላል። ጫና ሊደረግበት ይችላል። ኦኬ ይሄ ባለበት ሁኔታ እናንተ መልስ ማሰጡ ከሆነ የመንግስት አካላት መልስ የማይሰጡ ከሆነ እርምጃ የሚወስዱበት ከሆነ ለምንድን ነው የምናወጣ? እኛ ለሚዲያ ነው የምናወጣው? አይሆንም፣ እንደዚህ አይሆንም። እኛ እኮ የሰውን ኃጢአት መግለጥ ፍለጋ አይደለም ከዚ የምናወራው። የሰውን ኃጢአት መግለጥ ምንድን ነው ፍላጎት ስላለ ደስ ስለሚያደለም እርምጃው ስለ ስላለበት ነው ህግ ሊጠይቃቸው ስለሚገባ ነው እንጂ እኛ የሰው ኃጢአት በየሳምንቱ በየቀኑ ሚዲያ ማሳየት አይደለም ፍላጎታቸው። ስለዚህ እባካቸው እባካቸው የግካላት በዚህም ጉዳይ ላይ በቴክታቶች የወሳዳቸው እርምጃ እንደተወስዱ እጠይቃለሁ። ትናንትና ዕለት በማህበራዊ ሚዲያ በሰፊው እንደተመለከታችሁት ጋዜጠኛ ሶፎንያስ የተባለው ግለሰብ ከተመዛዛይ ጾታ ጋር በተያያዘ እጅግ በጣም የሚያስደነግጥ መረጃ በዩቲዩብ እና በተለያዩ ሶሻል ሚዲያዎች መረጃ ሲወጣበት ነበረ። ታዲያ ዛሬ እሱ ሲሰራበት የነበረ የአሻ ሚዲያ ትሬዲንግ ጥያቄ አቅርቦለን ነበር። ይህ የአሻ ሚዲያ ትሬዲንግ የራሱ ኦዲቴሪያል ህግ አለው። ከዛም ባለፈ ደግሞ የማህበረሰቡን እሴት ተላልፈሃልና ይህንን ጥያቄ መልስ ብሎ ጥያቄ ሲያቀርብለት ጋዜጠኛው ግን መልሶ ጸበል ራሴን ለማረምና ለማስተካከል ገብቻለሁ የሚል መልስ መልሷል። እንደምታውቁት ከሳምንት በፊት የነበረ የቲክቶክ ክሬቲቭ አዋርድ ሽልማት ላይ ማህበረሰቡን እሴት ያልተከተለ አለባበስ ለብሰዋል ሲል የፌዴራል ፖሊስ አምስት ተጠርጣሪዎችን በቁጥጥር ስር አውሎ ጥያቄ እየጠየቃቸው እንደሆነ ዛሬ የሰማነው ተመሳሳይ መረጃ ይገልጽልናል። ይሄ ግለሰብ ደግሞ ከጋዜጠኝነት ሙያው ባፈነገጠ መልኩ ታዋቂነቱን በመጠቀም ወጣቶችን ለመባለግ ተመሳሳይ ፆታ ድርጊትን ለመፈጸም ከአዲስ አበባ አዳማ ድረስ መጓዙን በቪዲዮ በድምፅና በምስል ማስረጃ እንግዲህ ተመልክተናል። ታዲያ ይሄ ሰው ጸበል መግባቱ ራሱን ችሎ ችግር ነው ባለልምኔ እግዚአብሔር ሊለውጥ ሊቀይር ይችላል ብዬ ስለማሰብ ነገር ግን በሕግ ደግሞ አግባብ መጠየቅ አለበት ብዬ አስባለሁ። ሳናውቅ ምን ያህል ሰዎችን አበላሽቶ ምን ያህል ሰዎችን በእንደዚያ ነገር በክሎ እንደሆነ ሁሉን የሚያየው እግዚአብሔር ነው የሚያውቀው፣ በዚህ ሰውዬ ዘንድ የተፈጸመውን ድርጊት ማለት ነው። ከዛም ባለፈ ደግሞ የዚህ ሰውዬ በሕግ ከለላ መዋልና በሕግ ተጠያቂ መሆኑ ይህንን ተመሳሳይ ድርጊት እያደረጉ ተደብቀው በጣም ብዙዎችን የሚበክሉ በገንዘባቸው በአቅማቸው አቅመ ደካሞችን፣ ወጣቶችን፣ ሕፃናትን የሚያበላሹ የተመሳሳይ ፆታ ልክፍት ውስጥ ያሉ ሰዎች ኢትዮጵያ የምትባል ሀገር ውስጥ እንደዚህ አይነት ነውረኝነት ተፈቅዶ በአደባባይ ሆነ በስውር ማድረግ እጅግ ጽዩፍ መሆኑን መረዳት አለባቸው። በዚህ ሰውዬ መቀጣት ወይም በዚህ ሰውዬ በህግ መጠየቅ በኩል ማለት ነው። ሶ በህግ እንድትይዙት ነገሩን እንድታጠቁ። አዎ ኢትዮጵያ የራሷ የሆነ ህግ አላት። ይህን ነገር አትቀበልም። እንደ ማህበረሰብም እንደ ህግም ይህንን ድርጊት አትቀበልም። ኢትዮጵያ እሰይ የሚያስብል ነው። ነገር ግን አሁንም ጠንካራ የህግ አካሄድን ልንከተል ይገባል ብዬ አስባለሁ። ምክንያቱም ትውልድን የሚያቀነጭር ትውልድን ወደኋላ የሚያስቀር ሰው ልማታዊ እንዳይሆን የበለጠ ክሬቲቭ እንዳይሆን የፈጠራ ሙያውን የሚገድ ሰው በስጋትና በሰቀቀን እንዲኖር የሚያደርግ ከሃይማኖታችን፣ ከባህላችን፣ ከወጋችን የተጣላ አጋንንታዊ፣ ሰይጣናዊ ድርጊት ስለሆነ ሁላችንም ይህ ሰው በህግ እንዲጠየቅም ጥሪ ማቅረብ አለብን ብዬ አስባለሁ። በአርሲ ጉዳይ እንግዲህ በጣም ደስ የሚል ይህን ሰምተናል፣ እንመልከት ዓለም አቀፍ የሚዲያ ዘመቻ የተሰራው ስራ የምስራችሁን ይዞልን እየመጣ ነው። እንኳን ደስ ያላችሁ። እኔ ደስ ብሎኛል። ስለ ሁሉም ነገር እግዚአብሔር ይመስገን። ይሄ ነገር እንዲሳካ ሁላችሁም በያቅማችሁ ጥረት አድርጋችኋልና እግዚአብሔር ያክብርልን። እንኳን ደስ ያላችሁ። ዓለም አቀፍ የሃይማኖት ተቋማት ቢሮ፣ እግዚአብሔር ይመስገን። ከብዙ የስልክ ኮንፈረንሶች በኋላ ትናንትና ኮሚቴዎቹ በአካል በመገኘት ለሁለት ዓመታት ከ2016 እስከ 2018 የተፈናቀሉትን የተገደሉትን የተቃጠሉትን ቤታቸው የፈረሰባቸውን እያንዳንዱን ዶክሜንት ተሰንዶ እንዲሁም ስብሰባ ለረጅም ሰዓት ስብሰባ ተቀምጠው ሀሳባቸውን ብፁዓን አባቶችም ጭምር አሳውቀው ገልጸው መጥተዋል። በዚህ ጉዳይ ደግሞ የዓለም አቀፍ የሃይማኖት ተቋማት የአምባሳደር እንዲሁም የትራምፕ ተወካዮች ሌሎችም የሃይማኖት ተቋማት ባለስልጣኖች የተገኙበት ስብሰባ ነው እና እኔ እንደው ብዙ መናገር ስለማልችለው እግዚአብሔር ይመስገን። ግን አሁንም ደስ ስላለኝ ሳኩ እንጂ ሰርተናል ማለት አይደለም። ብዙ ስራ ይጠበቅብናል። ከዚህ በኋላም በደንብ መስራት አለብን። እንኳን ደስ ያላችሁ። በዚህ ጉዳይ ተሳትፎ ላደረጋችሁ ሁላችሁም ከልብ እናመሰግናለን። ከላይ ሆናችሁ የምትመሩን ኮሚቴዎቻችን እግዚአብሔር የድካማችሁን ውጤት በዚህ ልክ ስላሳያችሁ እንኳን ደስ ያላችሁ፣ ደስ አላላችሁ። በዚህ ብቻ አያበቃም። ይሄ ዝግ ስብሰባ ነው። ነገ ደግሞ የበለጠ ታላላቅ ሚዲያዎች በሚገኙበት የአሜሪካ ታላላቅ ሚዲያዎች በሚገኙበት ታላላቆቻችን ተገኝተው ብፁዓን አባቶች ንግግር ያደርጋሉ። ይሄንን የታፈነውን ድምፅ ለዓለም ያሰሙታል። ውጤቱን እንጠብቅ። በጣም ደስ የሚለው ነገ የተባለ እንግዲህ ዛሬ ነውና ዛሬ ወደ ማታ አካባቢ በዚህ ወደ ላይ አዲስ ግኖ ተስፋ እናደርጋለን። በነገራችን ላይ ይህ ለየት የሚያደረገውን ደስ ያሰኝ ነገር ምንድን ነው? ቤተ ክህነቱም የሃይማኖት ተቋሙም እና የሚመለከታቸው የመንግስት አካላት አናየውም፣ አንሰማውም፣ አንመለከተውም ብለው የጣሉትን ቪዲዮ፣ የድምፅ ግጅ፣ የፎቶ የአርሲ ኦርቶዶክስ ላይ ደሰደበርስ የሚገኘውን ግፍ የሚያሳየ ወደ ላይ የሚያሳ ጭካኔ የሚያሳየውን ቪዲዮ ፎቶና ቮይስ ንግግር ይሄ ተመልክቶታል። ደስ የሚያሳየው ነገር ይሄ ነው። በቃ በቂ ነው። ማየታችሁ ራሱ በቂ ነው እና ማየታችሁ መፍትሄ ሰጠናል። ምን ይደረጋል የሚለው ነገር አብረን የምንመለከተው ነው የሚሆነው። እና በዚህ አጋጣሚ ማሳለፍ መልእክት ምንድን ነው? በዚህ ጉዳይ ላይ የሃይማኖት ተቋማት እንደቀለዳችሁብን እንደቀለዳችሁብን በዚህ ጉዳይ ላይ በሰማይም በምድርም ትጠየቃላችሁ። እግዚአብሔር ያለቀን፣ አሁን ዛሬ ባይሆንም ነገ ባይሆንም ከነገወዲያም ባይሆንም እግዚአብሔር ያለቀን፣ እንዲህ እንደቀለዳችሁብን። ኦኬ፣ ቢያንስ ሁለተኛ ሪፖርት እናቀርባለን ብላችሁ የመጀመሪያውን ሪፖርት ተቀረባችሁ ውሸትም ሆነ እውነትም ሆነ ምንም ሆነ ምንም ሆነ አቀረባችሁ። እግዚአብሔር ይስጠደ አቃይ አየን ሰማን ሞታችንም ካላችሁም አቀረባችሁ። ሁለተኛ ሪፖርት እናቀርባለን ብላችሁ ውጣችሁ በዛ ቀርታችኋል። ነገ እናያለን። ሌላ ነገር ያችሁ እንደምትመጡ ነገ ገጽ ሲፈጠር በዛ ጉዳይ ስትመጡ እንጠይቃችኋለን። የታለ ያ ሪፖርት? ለማን ነው አንጠልጥለክ ለማን ነው ይሄን ነገር ያመጣው ብለን እንጠይቃለን። ሁለተኛ ሪፖርት እናቀርባለን ብለው በዛ ውጣ ቀርተዋል ያመጡ ተቋማት ይጠይቃችኋል። እግዚአብሔር ይጠይቃችኋል። የምታመኑት አምላክ ይጠይቃችኋል።